አሰላሙ አሌይኩም ወራህመቱላህ በረካቱ እንዴት ናችሁ ሀባይ ሁላችሁንም በያላችሁበት አላህ ጠብቃችሁ ሁላችሁንም ሰላም ብያለሁ ሀባይ ቦቼ ዛሬ አብረን የምንሰራው ይዳም በትክልት የአረቦችን ወጥ ማለት ነው ቀልጠልቅ የምንሰራው እና አብረን እንስራ ሽንኩርቴን ትጭያለሁ ዘይት እንጨምራለሁ እያብላለሁ ነው ትንሽ እስከሚጠበስ እጠብቀዋለሁ ሀባይ ቦቼ ሽንኩርቴን እንደዚህ ከጠበስኩ በኋላ ነጭ ሽንኩርቴን እንጨምራለሁ ነጭ ሽንኩርቴ ትንታ ትንሽ እንጨምራለን ያው እንደምታውቁት ያረጋት ሲሆን ቅድሚያ ዶሮ ነው የሚገባው። ከቲማቲም እናተሳልፈ በፊት ቅድሚያ ዶሮ ይገባል። ያው ይሄ ቤታችን ይለያያል አሰራራችን። ብቻ እኔ ያው ግማሽ ዶሮ ነው የተጠቀምኳትም፣ ቀልጠፍ ያለ ስለሆነ የምፈልገው ብዛት አልፈለግኩ። እንደዛ አድርገን አብረን እንጠቅሰዋለን። እንደዚህ ትንሽ ከጠበስን በኋላ ዶሮችን እንጨምራለን። ቀጥታ ካሮታችንን ታችንን ትንሽ ተብዛን ወደ ድንች ይል ከዛ ባይቦች ድንቻችን እንጨምረን አብረን እንትን እንላለን። አብረን እናበስላለን፣ በስላለን እንጠብሰዋለን አለ አብረን አንድ ላይ። ከዛ ውዶችዬ ቲማቲማችንንና ሳልሳችንን እንጨምራለን። ቲማቲማችንና ሳልሳችንን እንጨምራለን በደም አድርገን እንጠብሰዋለን ውሃ ሳንጨምር ጥብስ እናደርገዋለን። በአንድ ላይ አትክልቱ ዶሮ ይሄም አብሮ ጥብስ ይላል በራሱ እንትን ማለት ነው። ይሄ ባባይቦች እንደዚ እየደረግን እየመሰለ ነው። ከዛ ኩሳችንን እንጨምራለን። ኩሳ ትንሽ ተፋትም ኩሳችን እንጨምራለን። እዚ ጋር ባይቦች የተጠቀምኩት ቅመም የተፈጨ ድንብላል ትንሽ እና የዶሮ ቅመም ትንሽ ቁንዶ በርበሬ ትንሽ ከሙን ከሙን ትንሽ እና ቡሃራት መሸከለ ትንሽ ከሁሉም ያላችሁን ቅመም ማለት ነው ትንሽ ትንሽ። እና እዚህ ደግሞ ምንድነው፣ መረቀት ማጂ። መረቀት ማጂ አንድ ሀባ ተጠቅም ያለውን። ከዛ እንትን ያን ይጨምራል። ምንድነው ስሙ ፍልፍል ሮኒ። ከዛ ቅመማ ቅመማችን ጨምሬ የሚበቃኝ ትንሽ ጣብስና የሚበቃኝ ነው። አሃ ጨምርና ከዛ አበስላለሁ ማለት ነው። ይሄው ሀባይቦች በዚህ መልኩ ጨርሰናል። እንደዚህ ጨርገን ሰፍተን ዝም በነጭ ሩዝም ይበላል። እንደዚህ አድርገን ማቅረብ ነው። ላይክ እና ሰብስክራይብ እያደረጋችሁ ሀባይቦች አበረታቱ። ጀማሪ ነኝ። አላህ በያላችሁበት አላህ ይጠብቃቸው። ሁላችንም አላህ ደህና ያድርገን።